እኔ አባታ አለኝ። አንቺ ግን አባቴ ላይ ምን አገባሽ እንዴ? ማን ነው? ምንድን ነው ምን ሆናችሁ ነው? ምን አድርጊ ነው? ያልገራሻትን ልጅ አፋ ዘጊ እንጂ ልጅ ምንም ቢሉሳት አላልኩሽ እንዴና እሷነቻ አባት አባት እየለች አባት ብርቅ ነው እንዴ ያባትሽ ልጅ እሱም ምን እንዳንቺ ለኛ ነበር ያቺ እኔ ነው እና እሱ ጋር ከአንቺን ሌላ ሰው አለ ከፈለክና ራስህ ሂድ ይዘሃት

አንቺ ጋር ነው ተሻለው። ልቤት ገቢ ከአንቺ በላይ ቆንጆ እኔን በእንደዚያ የነቅር አቅም ልደልኝ የሞከርክ ነው። ኧረ በፍጹም የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ። ዱርዬን ግን በጨለማው ህይወቴ ላይ መተሽ ጭላንጭል ተስፋ ሳታሳይኝ አቀሪኝ የህይወቴ መምህር ትሆኛለሽ። መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ ከሩ ሳትቢ ሲጋራ ለሳንባ ጠንቅ ነው። ሺ ትምህርቴን ጀምሬያለሁ። ሌላም ካለ በይ እተውልሻል፣ አንቺ።

ለዛሬ ይበቃል። አሁን ተረጋጋ። ዛሬ ማስተካከል ያሉብን ነገሮችን ሊስት እናደርጋለን። እሺ፣ አንደኛ መምህርን በፍቅር አይን ማየት አይቻልም። እሺ፣ ሁለተኛ ድንጋይ ማሞቅ ተተ ስራ ትጀምራለች ሶስተኛ ቤት ትከራያል እንዴ? በይሳት ቤት ከየት ይገኛል? ደግሞ በዛ ላይ ዋጋውስ? እሱን ለቀርደና ሰና ፕሮፐርቲ ተውላች። ማናቸው ደግሞ? እነሱ ቤትና አፓርትመንት ያሻሽጣሉ። በዛ ላይ ደግሞ የግንባታ ፍቃድና ሰነድ አጣርተው ነው የሚሸጡት። ቆይ አንቺ ነሽ እኔ ነኝ ያጨስኩት እንዴ? በንብር ነው ቤት የምገዘው። ለእሱ አታስብ። ሰሞኑን ዳድ ከቀርደና ሰና ፕሮፐርቲ ምን አይነት መሬት መግዛት እንዳለበት አማክሮ ቆንጆና ሰፊ መሬት ገዝቷል እና መሬቱ ላይ ቆንጆ ሰርቪስ ቤቶች ሰርቶ ሊያከራይ ስለሆነ እዛ ትገባለሽ። ግን አላቅህም፣ አታቀኝም። እሺ? ማለት ዳድ ካወቀ አንተን ይገላል። እኔም ደግሞ ከልጅነት መዝገብ ነው የሚሰርተኝ። እሺ፣ በቃ የቀረውን ነገ እናወራለን። ከፍቅርሽ ልገናኝ። አባቱ ሰላም ነው። መንገድ ጠፍቶብህ ነው ማለት ነው? ለሰላም ነው። እድሜ ለሀይ እንዴት ናችሁ? ደህና እግዚአብሔር ይመስገን። መምህር ይቅርታ ዛሬ ጓደኛችሁን ልዋሳት። ኧረ የምንዋስ ነው ጌታ ሆይ ስለምን ሲንግሉኝ እንድኖር ፍረድ። አይዞህ ወንድሜ፣ እኔ አለሁልህ። ስራ ተገኝቶላል። ነገ ሄደ እናወራቸዋለን እሺ። እና ደግሞ አዲስ ቤት ትገባለ እንዴ? የቤት ኪራዩስ? እኔ አበድራለሁ ግን ሰርተ ትከፍላለች። አመሰግናለሁ። ለምኑ? ለሁሉም ነገር መምህርን በፍቅር አይን ማየት የተከለከለ ነው። ሰላም ሰላም። አረን እንጃ አላቀፈ ከኔ መምርህ እንኳን ደህና መጥ። ማናት? ምን ነው? ጥያቄን በጥያቄ አትመልስልኝ። እሺ፣ ምን ቀንተሽ ምናምን ባለው እንደ እንዴ። ለምን ቀናለ? ምናልባት ወደሽ ልክ እንደ ወንድሜ ከሆነ አው፣ እሺ፣ ይሁንልሽ። ለማንኛውም ግን ሰው ጠይቀኝ እ እንደስ ነው እንዴ። በቃሽ፣ ስራው ጋር አስሽ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር የላከኝ። ብሌን፣ እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው። አዎ፣ ስራ ይባላል። ኦኬ፣ ከዚህ በፊት ምን ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም። ብትታይ፣ በጣም ጎበዝ የስራ ሰው ነው እሱ። አያወራም አይ፣ ብዙ ጊዜ ስለራስ ችሎታ ማውራት ስለማይወድ አረኛ ቀበል ሰር ተሳያል እንጂ አይደል፣ ሥራ ውጤቱ ላይ ስለማተኩር። መልካም፣ ነገ ጠዋት መጥተህ ሥራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች ያሳዩሃል። እሺ፣ እናመሰግናለን። ፋይን፣ በቃ እሺ። ነገም እንደቅድሙ፣ ፈዘዘና ከሥራ ያባራል። እሺ፣ ነገም አንቺ የለሽ

ምን ሆነሽ ነው ሲጀመር አንተ ስራ ዲገር ነሽ ራስሽ አይደለሽ እንዴ ስራ መጀመር አለበት ያልሽ እና ስራ እንዲርሳይም ብያለሁ ትላንት እኮ ስራ እየጨረስኩት ከመሸኝ፣ እናት ደውልልኝም ነበር። ስልክ እንዳይለኝ ያውቅ እና ባይኖርስ፣ ቤት መታጠራኝም ነበር። አባዬ ካወቀ ይገልሃል። እኔንም ከልጅነት መዝገብ ይሰርዘኛል። አላልሽም እና ቢሆንስ? ቆይ፣ ለምንድን ነው እየተናደስሽ ያለሽው? መምህር አይደለም እንዴ? መምህር ደግሞ ተማሪው ከእንደ እናደዳል። እንደሱ ብቻ ነው እና ለምን ይሆናል? ቆይ አንተ ስራ ረፈደብም እንዴ? ትላንት ስላመሻ ረፈደ አርገ ይግባ ብሎ ነው። በቃ እሺ፣ ናፊኝ ማጣለው ሄጂና ዋንቺ መንገድ እኔንቺ ስለምን ይመቸኛል። ካንቺ ጋር ጨዋታ አይጥመኝም። ወይኔ ብትቀር ኖሮ ምን ታረጊ ነበር? እሱም ብትቀር አሳይ ነበር። ስራ ነበር፣ በጣም አሪፍ ነበር ብታይ። አሪፍ ጓደኛ አግኝቻለሁ። እውነት በል። ጥሩ ሰው ነው። ሴት ናት። ሴት እንዴ? አዎ። ምን ነው? አይ፣ ምን ይሁን፣ ያዝልቅላት። ምኑ የስራ ባልደረባነታችሁ? ከዛም መዝለሉ አይቀርም። በዚያ እያያዛችንማ ወዲህ ነው የሚዘለው ያው ወደ ባልና ሚስት ነው። የራስ ጉዳይ። እሺ፣ ጭራሽ አታስቆመኝ። ቆይ ግን ለምንድነው ማተም ምንን? ከእኔ ፍቅር እንደያዘሽ ነው። እሱማው ያማ እንደ በሽተኛ መግለጽ ቢሳነኝ መግለጽ ቢሳ